መጋቢት ሀያ ሰባት በጥንተ ስቅለቱ በመድሀኒዓለም ዕለት ምን ተፈጠረ? በተለያዩ ቦታ ያሉ ክስትሮችን ይዘን መጥተናል። እኛ ከሌሎቹ በተለይ ደግሞ ከፕሮቴስታንቱ ዓለም የምንለየው አንዱ የነገረ ድህነት አስተምሯችን ይሄ ነው። ሰማይ ምድር የማይችሉት እግዚአብሔር አለ። በንጽሕና የተጠበቀ ልብ ግን ማደሪያው እንዲሆን ያደርገዋል። ክርስቶስ ካልገለጠለት በቀር ኢየሱስ ጌታ ነው ማለት እንኳን ቅዱስ ጳውሎስ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ማለት የሚችል ሰው የለም ያለው ይሄ ማለት ለምሳሌ አንድ የማያምን ኤቲስት የሆነ ሰው ሙስሊም የሆነ ሰው ጠርተህ እስቲ ኢየሱስ ጌታ ነው በል ብትለው ፊዚክሊ ኢየሱስ ጌታ ነው የሚለው ቃል መናገር አይችልም ማለት ነው ቅዱስ ጳውሎስ የእፎይ ጉዳይ ዛሬ መነጋገር አይሆናል ምክንያቱም ይኸውልህ ረሱሉን ሲሳደቡ አንተም ስትሳደብ ስትምናምን ያ ረሱሉ ላ አንተ ሚሽንህ ላይ ተልእኮ ላይ ፎከስ አርግ ፎከስ ኦን ዩር ሚሽን ቱ ፕሮቴክት ዩ ዲግኒቲ በቅዱሳን ስዕላት ዲያቆን ሄኖክ ኃይሌ በአዲስ አቀዳደር መልስ ይዞ መጥቷል። በእውነት እኮ ይህን ይህን አይነቱን አስተሳሰብ ሰዓሊያን ሰልፍ ወጥተው ሊቃወሙት የሚገባ ነገር ነው። ምክንያቱም ሁሉም ሰው እግዚአብሔርን የሚያገለግለው በተሰጠው ጸጋ። ታገስ፣ መከራውም ያልፋል። በሰው ላይ ከደረሰው በቀር መከራ አልደረሰብም። በጣም ተጨንቀ ሊሆን ይችላል። ታገስ፣ ያልፋል። ገና ብዙ መከራ አልደረሰብም። ሰው ላይ የደረሰው ነው። ላይ ያስችል አልሰጠ ተዘከረና እግዚኦ በውስጥ መንግስት ጋር ወይ ከአርባ አምስት ደቂቃ በኋላ ምን ይላሉ መሰለ። የተወዳችሁ ቤተሰቦቻችን በዛሬ ቪዲዮ መረጃዎቻችን በስፋት የምንቃኘው የምንመለከተው ጉዳይ ነው። ሀገር ውስጥ ሀገር ውጭ ያላችሁ በስደቱ ዓለም ባህር ተሻግራችሁ ድንበር አቋርጣችሁ ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼና አባቶቼ ሁላችሁም እንኳን ለቸሩ መድሀኒዓለም ለጥንተ ስቅለቱ ለአመታዊ በዓል በሰላም አደረሰን አደረሳችሁም። መጋቢት 27 የክርስቶስ መከራ ሞት ጥንተ ስቅለቱ የሚነገርበት ዕለት ነው። ለዚያ በቃን የአባቶቻችን አምላክ የተመሰገነውን እያልኩኝ ላይክና ሼር አድርጉ። ይህ መረጃ ከአንድ ሺህ በላይ ላይክ አስፈልገዋል። የዩቲዩብ አልጎሪዝም መረጃውን ለመላው ዓለም ስለሚያዳርስ በገጅታ ተስፋ መንፈስ ቅዱስ አዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅድስት ስላሴ ክብር ምስጋና ይድረሰው። እናቱ እናታችን መቤታችን ድንግል ማርያም ውዳሴና ክብር ይድረሳት፣ ቅዱሳን እንደ የማዕረጋቸው ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ሁላችሁንም እንኳን አደረሳችሁ። እንግዲህ አንድ ሺህ ላይክ መሙላትና ከዛ በላይ መብለጥ አለበት። እንኳን አብሮ አደረሰን የምትሉትን በላይካችሁ አሳዩኝ። ዛሬ መድሀኒዓለም ነው መጋቢት 27 በተለያዩ ቦታ ሀገር ውስጥ ከሀገር ውጭ ጥንተ ስቅላችሁ ተከብሯል። ጥቂት ቪዲዮችንና መጋቢት 27ስ ምን የሆነበት ነው የሚለውን የተወሰነ አሳያቸዋለሁ። በቅድሚያ ግን ስለ ቸሩ መድሀኒዓለም የተሰጠውን አስተምህሮ ተከታትለን እንመለስ። ሰማይ ምድር የማይችሉት እግዚአብሔር አለ። በንጽህና የተጠበቀ ልብ ግን ማደሪያው እንዲሆን ያደርገዋል። አየህ፣ የልጅነት ስሜት ወደት ከፈለ እግዚአብሔር በአንተ ውስጥ እስኪያድር ድረስ። እውነት ነው እግዚአብሔር ሰው በሰራው አያድርም። ራሱ በፈጠሮ ልብ ውስጥ ራሱ በፈጠረው አይምሮ ውስጥ ያድራል። ያንተን ልብ ማደሪያ ሊያደርግ ፈለገ። አንተ ግን ልብህን ቆለፍከው፣ በእሾህም አጠርከው። ደጅ ቁሞ ያንኳኳል። የሚከፍትልኝ ካለ ገባለው፣ ከሱም ጋር ራት በላለው ይላል። በመጨረሻው ዘመን ምን ይላል? እንግዳ ሁኜ ብመጣ አልተቀበላችሁኝም። ሰነፎችን የሚወቅስበት ቃል ይሄ ነው። አልተቀበላችሁኝም ምን ማለት ነው? በልባችሁ አዳሪ ነኝ፣ ግን ስመጣ ልባችሁ በትቢት ልባችሁ በቂም በቀል ተቆልፎ አገኘሁት ልባችሁ በትምክህት በውዳሴ ከንቱ ተቆልፎ አገኘሁት። ስለዚህ አልተቀበላችሁኝም። ታዲያ ሰ ያልተቀበሉትም ወደ ግራው ወደ ዘላለም ቅጣት ይወስዳል። አምላካችን ከወቀሳ ነፃ ያድርገን። ኋላ ላይ ደግሞ የርዕሰ ሊቃውንት አባታችን የአባ ገብረ ኪዳንን መልእክት በስፋት የማስደምጣቸውናል። በቅዳሴ ጊዜ ሙሉ በሙሉ የሚጠራው ስም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ነው። ከቅዳሴው ክፍል የምትወዱት በደንብ ውስጣችሁ የሚገባው የማትረስ ውስጥ እንባ የሚመጣባችሁ ወደ ክርስቶስ እንድትቀርቡ የሚያስናፍቃችሁ ቃል የትኛው ነው? አንድ ወንድማችን ግን ይሄኛው እጅግ ያስገርመኛል ይላል። ተከታትል እንመለስ። ልክ ቅዳሴው ጀምሮ ከአንድ ሰዓት በኋላ ከአንድ ሰዓት በኋላ ወይ ከአርባ አምስት ደቂቃ በኋላ ምን ይላሉ መሰለ? ስብሐት ወክብር ለሥሉስ ቅዱስ ይደሉሙ ይደሉሙ ለአብ ለወልድ መንፈስ ቅዱስ። ልክ ከዚህ በኋላ ያለው ልብህ ሙልት ብሎ በኩራት ነው የምትቆሙ። ዋይ ምን እንደሆነ አላውቅም። እና እችን ቦታ አስታውሳት። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደሉሙ ለአብ ወልድ መንፈስ ቅዱስ የሚልበት ጋ በጣም ነው የምትገረሙ። ከዛ ውጭ ደግሞ ምኑጋ ልብህ ደግሞ ድምት ይላል መሰለ ተዘከረን እግዚኦ በውስተ መንግስትከ ለፈያታዊ ዘየማን። ይሄ ጌታ በመንግስት በመጣህ ጊዜ አስበኝ የሚለው አላ። ፈያታዊ ዘየማን የሚባለው በቀኝ በኩል የተሰቀለው ልክ እንደሱ ይቅር በለኝ ነው የሚለው። እዛች ጋርና በስመ አብ በቃ የዛን ሰዓት ደግሞ ልብስ ልብ ይላል ቢካዝ አንዳንድ ጊዜ ምን አለ መሰለህ፣ አንተነትህን የምታውቀው ለምሳሌ አሁን እንትን ውጣ ከተማ ውስጥ ውጣ። ከተማ ስትወጣ አንተነት አይታይህም። ቢካዝ ኦል ኦቨር ደ ስትሬት የሚያምር ነገር ታያለህ ምናምን ምና እሱ እሱ ነው የሚሸውድ። ቤተ ክርስቲያን ስትገባ ግን በመጀመሪያ አንተነት ነው የሚተዝ የሚልህ ገባ ቅዳሴ ውስጥ ስትገባ አሁን አቤቱ እንደዚህ አድርግልን፣ አሁን አቤቱ ያበድለናል፣ አሁን እየተባለ ስለ ኃጢአት ነው የሚነገር፣ ስለበደል ነው ነገር ነው፣ ግን ይቅር በለን ነው እያለን ያለ ነው። የዛን ሰዓት አንተነትን የምታገኝ ከተማው ከጫጫታው ውጭ እዛ ቦታ ላይ ስለሆነ እያንዳንዷ ትርጉሟን ባወክበት ሰዓት፣ እያንዳንዷ ማንነት እየገባ በሄደ ቁጥር ቅዳሴው ከብዙ ነገር ከብዙ ነገር ሰላም ይሰጣል። እናንተስ በስርዓተ ቅዳሴ በየትኛው ክፍል ነው ልባችሁ በተመስጦ የሚሄደው? እርግጥ ሙሉ ቅዳሴው አሐዱ ተብሎ እስከ መጨረሻው ድረስ እቶ በሰላም እስኪባል ድረስ ያለው ልብን የሚመስጥ ቢሆንም ደግሞ አንዳንድ ቦታዎች ደግሞ ለእኛ የተለየ ትርጉም ይሰጣሉ። ተዘከረነ ጊዜ በውስተ መንግስትከ ፈያታዊ ዜማ ያቀረበው ንግግር ነው። በመስቀል እንደምናስታውሰው እለተ አርብ ላይ ያቺ ደግሞ በስርዓተ ቅዳሴ እንግዲህ ለዘመናት የእሱ ነገር እየተነሳች እንደ ፈያታዊ ዜማ እኛንም ማረን አስበን በመንግስት በመጣ ጊዜ እንላለን። ቅዱስ ቅዱስ ቅዱስ እግዚአብሔር የሚለውም ደግሞ እጅግ ደስ የሚያሰኝ ነው። በአሪያም እንግዲህ በትንቢተ ኢሳያስ ምዕራፍ ስድስት ላይ ያለ ቃል ነው። ይሄን ስሰማ ደስ ያሰኝኛል ብሏል። የእናንተስ የትኛው የቅዳሴ ክፍል ነው ልባችሁን የሚመስጠው ደስ የሚያሰኛችሁ? በእውነት እንግዲህ ወደ ቀጣይ መረጃ ላምራ። በቀጣይ እንግዲህ መምህር ጳውሎስ ተስፋት ትቁረጥ አንተ ጋር የተለየ ፈተና ተለይቶ አልመጣም። ፈተና በሁሉም ዘንድ የነበረ ያለ ነው። እንደ ሌላ ነገር አትመልከተው። ይሄም ያልፋል ብለህ በጽናት ወደፊት ተራመድ ይለናል። ተከትለን እንመለስ። በሰው ላይ ከደረሰው በቀር መከራ አልደረሰብህም። በጣም ተጨንቀ ሊሆን ይችላል። ታገስ፣ ያልፋል። ገና ብዙ መከራ አልደረሰብህም። ሰው ላይ የደረሰው ነው። ላያስችልህ አልሰጠህም። ከምትችለው በላይ እንዳትፈተን የሚጠብቀ እግዚአብሔር ታማኝ ነው። የሚጠብቀ አይተኛም። እንድትታገሺ መውጫውን ያዘጋጀልሻል። እግዚአብሔር ታማኝ ስለሆነ ማን ታማኝ ስለሆነ እግዚአብሔር መውጫ አለው፣ ያሻግራል። እግዚአብሔር ታላቅ ነው፣ ያኖራል። እግዚአብሔር ታላቅ ነው፣ ያነጋል። እግዚአብሔር ታላቅ ነው። በድቅድቅ ጨለማ ውስጥ የሚደነቅ ብርሃን መስጠት ይችላል። ጨለማ በርሱ ዘንድ ከቶ አይጨልምም። የማያልፍ መከራ የለም ለሰው ሁሉ ከሚሆነው በቀር ገና ብዙ መከራ አልደረሰባችሁም፣ ይላል በመከራ ላለ ነው ለእኔና ለእናንተ ነገር ግን ከሚቻላችሁ መጠን ይልቅ ልትፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋራ መውጫውን ያዘጋጅላችኋል ይላል። አሁን ካለብ ችግር የመፍትሄው ባለቤት እግዚአብሔር ይበልጣል አይበልጥም? ይበልጣል። ለሰው የማንናገረው መከራ መሽገን ይዘቁት ብለናል። ሚያልፍ ስራል መሰለን ተጨንቀናል። በዚህ ምክንያት ነው በርካታ ሰዎች ራሳቸውን ለማጥፋት የሚሮጡት ወጣቶች። የተጀመረ ፋሽን አለ። ይጽፋሉ፣ ይሄ ሚዲያ ላይ ይቀርባሉ፣ ገመናቸውን ይገልጡታል። ትዳራቸውን፣ ፍቅራቸውን፣ ሁሉም ነገር እዛ ላይ ያልቃል። ራሳቸውን ማጥፋታቸውም ሪፖርት ነው፣ እዛ ላይ ያልቃል። ፖሊስ እንኳን ለምርመራ ማሄድባቸው መጀመሪያ እንዲነበርኩ እንዲነበርኩ ተካድኩ ብሎ ራሳቸውን ያጠፉት ስንት ናቸው? በእኛ ዘመን በወራት ውስጥ እንኳን ስንቱን አጣናቸው። ያልፋል እኮ እህቶቻችን ካልሆነልኝ የምትዩ ስለማይጠቅምሽ ይሆናል እግዚአብሔር የሚከለክልሽ። ካጣሁት ሞታለሁ ያልሽው ህይወት ለምን አንቺን ይቀጥፍሻል? ወኢታሃብ ወፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስጡት። ኦ በልዎ ለእግዚአብሔር ነው ወእንብ የበልዎ ለሰይጣን። ሰይጣን ለእግዚአብሔር እሺ በሉት ሰይጣንንም ቢበሉት ራስን አጥፋ የሚል ሰይጣን ነው። ያልፋል። ከባድ ጭንቀት ቢመጣ እንኳን አማትብ እንጂ ክርስቲያን ማማተብ የዕለት ተዕለት ተግባሩ ነው። ክፉ ሐሳብ ካንቺ እንድርክ ያልፋል እኮ። ስንት እህቶቻችንን አጣናቸው፣ ስንት ወንድሞቻችንን መታገስ አቅቷቸው ወደ ሞት ተነዱ። ክርስትና ይሄ ነው። ወጣቶች አትቸኩሉ፣ ያልፋል፣ ብስጭት ያልፋል። ያለ እድሜያችሁ ያልሆነ ነገር አትሞክሩ፣ አትጀምሩ። ይተርሱበት አላችሁ። ሰውኑ ቁሙ። የብዙ እናቶቻቸውን ያቆሰሉ ሰዎች አሳዝኑ፣ በዚህ መንገድ ሄዱ። ሰዎች እናት አባታቸውን ክስል ያደረጉ እኛን ለማሳደግ ቆዳቸው ከመሸብሸቡ አልፎ እንደገና ደግሞ የቀረ ዘመናቸው የሞት ሽታ ሆነው እንዲኖር ነው እኮ ምናረገው? ራስ ወዳድነት እኮ ነው፣ ለወላጅ አለመራራት፣ ለወዳጆቻችን ለወዳጆች አለመራራት። ሄዱ፣ ብዙ ወንድሞቻችን በዚህ መንገድ አይደል? ምን ጥቅም ተገኘ? ረሳናቸው። ናቸው ፈተና ቢበዛም ከእግዚአብሔር አይበልጥም። ለሰው የማይቻል ለማን ይቻላል? ሁሉም ነገር በእግዚአብሔር አይንቀላል ነው። ሁለተኛ ነገሥት ምዕራፍ 3 አንቺ የደረሰብሽ መከራ በሰው የደረሰ መከራ ነው። መከዳት ሊሆን ይችላል መዋረድም ሊሆን ይችላል። ያልፋል እኮ ብዙ ነገር አልፎ ይኖራል። አይዟችሁ፣ ብዙ መከራ ቢወጥራችሁ ያልፋል። ትልቁ ችግር አለመታገስ ነው። ትዕግሥት ትልቁን አጣት ጸጥ ያደርጋል ይላል መጽሐፍ። ታገሱ እግዚአብሔርን ተስፋ አይዟችሁ ያልፋል። ይህንን ጊዜ የምናልፍበትን ነገር በስፋት ነው የገለጡልን። ስለዚህ ምንም የምንጨምረው ጉዳይ አይኖርም። ኢየሱስ ጌታ ነው የሚለው ቃል በፕሮቴስታንቱ ቤተ እምነት እጅግ የተለመደ ቃል ነው። ለመሆኑ መሽኖ መባል የጀመረው ማንስ ካልፈቀደ ነው ይህንን ማለት የማንችለው ማንስ ሲፈቅድ ነው ማለት የምንችለው? አስደናቂ መልስ ነው ወንድማችን እንዲያቀርብልናል። እንመለስ ለዛ። ቅዱስ ጳውሎስ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ማለት የሚችል ሰው የለም ይሄ ማለት ለምሳሌ አንድ የማያምን ኤቲስት የሆነን ሰው ወይ ሙስሊም የሆነ ሰው ጠርተ እስቲ ኢየሱስ ጌታ ነው በል ብትለው ፊዚካሊ ኢየሱስ ጌታ ነው የሚለው ቃል መናገር አይችልም ማለት ነው ቅዱስ ጳውሎስ እንደዛ ማለት አብሰርድ አይሆንም እንደዛ ብንል ማንም ሰው ይለው አላቃሉ እንደዛ ማለት ከሆነ እኮ አንድ ኤቲስት ይመጣና ኢየሱስ ጌታ ነው ካለ በኋላ አያችሁ መጻፋችሁ ውሸታም መንፈስ ቅዱስ ነው ሊኖር አይችልም እኔ በመንፈስ ቅዱስ አላምንም ግን ኢየሱስ ጌታ ነው ማለት እችላለሁ ሊለን ነው ማለት ቅዱስ ጳውሎስ እያወራ ያለው ከዚህ አንጻር ኮንቴክስቱን መረዳት በጣም ይሄ ጥቅስ የመጣበትን ታሪካዊ ዳራ ስንመለከት እነዚህ ሁለት ጥቅሶች ምን ማለት እንደሆኑ ይገቡናል። ሮሚ 10 እና አንድ የቁ 12 ምን ማለት እንደሆኑ በደንብ ይገባል። ክርስትና ኦፊሻሊ በመንግስት ደረጃ ወንጀል በነበረባቸው ዘመናት ዘመነ ሰማዕታት በሚባሉ ከጌታችን እርገት ጀምሮ ባሉት 300 ዓመታት ላይ ክርስቲያኖች በጣም ከሚቸገሩባቸው ነገሮች አንዱ እምነታቸውን ክደው ለጣዖት እንዲሰግዱ፣ ጣዖት እንዲያመልኩ መደረጋቸው። ስለዚህ ምን ይባሉ ነበር? ይጠሩና፣ ኢየሱስን ካዱ፣ ቄሳር ጌታ ነው ብለው ይባላል። ቄሳር ጌታ ነው ብለ እምነትን ተናገር ይባላል በዚህ ሰዓት ላይ ቄሳር ጌታ ነው ብሎ ክርስቶስን ላለመካድ ነው፣ ኢየሱስ ጌታ ነው የሚሉት። አይ ቄሳር ጌታ አይደለም፣ ጌታማ ኢየሱስ ነው። ይሄ ጥቅስ የመጣው ከዚህ ታሪክ አንጻር ሰማዕታት ክርስቶስን ለመመስከር በአፍ ብትመሰክር በልብ ብታምን ምን ትድናል የሚለው ጥቅስ የሚሰራው እዚህ ጋር ሲባል ሰምታታቅ። እናቶቻችን እንዴው ከሚገደሉ ዝም ብሎ በአፋቸው እሺ አምኜላችኋሉ ብለዋቸው በልባቸው እግዚአብሔርን ቢያምኑ አይሻልም ወይ ሰዎቹ እስኪሄዱ ድረስ ሲባል ሰምታታቅ። በልቤ ያመንኩን በአፍ ብትመሰክር ትድናል ለማለት እንደዚህ አይነት ጊዜ ላይ በልቤ አምኜ በአፌ ብክድ አልድንም ስላመንክ ነው አይባልም። ገብቷል አይደል? በልቤ ያመንኩትን ነገር በአፌ መመስከር ያለብኝ፣ መመስከር በሚያስፈልግበት ቦታ ላይ ምስክርነት በሚያስፈልግበት ሰማዕትነት ሰማዕት ማለት እኮ ምስክር ማለት ነው። ስም ማለት ምስክርነት ነው አይደል? ሰማዕት ማለት ምስክሮች ማለት ነው። ሰማዕት ማለት ምስክርነት በሚያስፈልግበት ቦታ ላይ በልቤ ያመንከውን ነገር በአፌ ብትናገር ትድናለህ ማለት ነው እንጂ በሰላም ሀገር መጥቼ ኢየሱስ ጌታ ነው ማለታቸው አይደል? ቅዱስ ጳውሎስ እያወራ አይደል? በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል የሚችል የለም ማለትም ይሄ ነው ። የመንፈስ ቅዱስ ሙቀት የመንፈስ ቅዱስ ኃይል ካላበረታ በቀር በእሳት ፊት ቆመ፣ በሞት ፊት ቆመ፣ በሰይፍ ፊት ቆመ ኢየሱስ ጌታ ነው ብለን ልትመሰክራችን ያስፈራለ። ፈሪዎች ነን፣ ድካም አለን። እንደዛ ብለን እንድንመሰክር ኃይል ብርታት፣ አቅም ሊሆን የሚችለው መንፈስ ቅዱስ ብቻ ነው። ኢየሱስ ጌታ ነው የሚለውን ትርጓሜ ነው በደንብ አድርገው የቅዱስ ጳውሎስን መልእክት ሰፋ አድርጎ የተነተነልን ወንድማችን። እንግዲህ ዛሬ መጋቢት 27 ላይ ነው የምንገኘው የክርስቶስን መከራ ሞት የምናስብበት ነው። ሀላ እንዳልኳችሁ የማሳያችሁ ይሆናል። እንግዲህ ከማይረሱ ከሰሞኑ መነጋገሪያ ከነበሩ ለተወሰነ ጋብ ካሉ የእፎይ ጉዳይ እናገኛለን እና እፎይ ምን ላይ ነው ያለው የእፎይስ ምን ደረሰ የሚሉ ነገሮችንም በዚህ ሰሞን ማስቃኛችሁ ቢሆንም ከሰሞኑ እንግዲህ የእስልምና ወንድሜቶቻችን ጾማቸውን መፍታታቸው ይታወሳል ና በዛ በሚፈቱበት ወቅት አንድ ኡስታዝ ስለ እሱ አንስቶ በቅኔ መልክ ነው የተናገረው ተከታትለን እንመለሳለን ዛሬም የእፎይ ጉዳይ እንግዲህ እንቅልፍ ነስተዋቸዋል ረመዳን አንድ ጀምሮ እስከ ረመዳን ስንት ነው? አስራ አምስት ነው ምናምን እፍ ስትሉ ነበር ቲክቶክ ላይ እፍ እቀፍ። እና ተስቢህን በሉ እልሃለሁ። ዚክርህን በደምብ ነው ይበሉ። ሸይጣን ይኸውልህ፣ በጣም ሲስተማቲክ ነው። ወታደሮች ያሉት ማደሪያዎቹ ናቸው። ከረመዳን በፊት ስራ ሰቷቸው ነው ሄደው እና የሚያሳዝነው እኛ መሸወዳችው ቀላል በሉን እንደ ያ ሐቢብ ያራዳውን እንጂ ነቃበል አላህ ያለው፣ ሰብህ እስመ ረቢከ ተስቢህ አደርጋለሁ። ለምን ተስቢህ? ምክንያቱም ይውለ ረሱሉን ሲሳደቡ አንተም ስትሳደብ ምናምን ምናምን፣ ልብ ይቆሽሻል፣ አፍ ይቆሽሻል። ተስቢህ ምላስን ያጠዳል፣ አእምሮን ያጸዳል፣ ልብን ያጸዳል። ንጹህ ትሆናለህ። የገባ ቆሻሻ አለ በተስቢህ መጽዳት ያለበት ከዛ ምን ማድረግ አለብን? እሱ በጋራ እንማከራለን። እሱ ጥበባዊ አካሄድ እንሄዳለን። ህጋዊ አካሄድ እንሄዳለን። ነገር ግን ከቆሸሸ ጋር ሁሉ ካልቆሸሽን አይባልም። እሱ ዲንም አይደለም። ተስቢህ አርግ። ያ ሀቢቢ የመጨረሻ ሱረቱል ሂጅር መግቢያ ላይ የገባውበት ሱረቱልሂጅር ምን አለ?

አንተ አይኖ ቢማ የቁሉን በሚናገሩት ነገር ያለማቋረጥ የዲቁ ሰድሩከ ልብህ እንደሚጨናነቅ አቃለዋል። ረሱል ዓለይሂ ሰላቱ ሰላም በመሳደባቸው ልባችን እንደሚደማ እውነት ነው። ልባችን እንደሚደማ እውነት ነው። አላህም ሪያሊቲ ነው አለ፣ እውነት ነው አለ። ታዲያና ልባችን እየደማ እየተደባደብን እንቀጥል? አረ አይደለም። ፈሰቢሕ ቢሐምድ ረቢከ ወኩም ሚነ ሳጂዲን ተራዊ ላይ ቁጭ ብሎ እኮ ቲክቶክ ምን ተባለ ዛሬ? አረ ያ ሐቢቢ ወኩም ሚነ ሳጂዲን የተባለ ነው ተነስተሰገድ። ወኩም ሚነ ሳጂዲን ወዕቡድ ረበከ ሐታ ያእቲየከል የቂን። ጌታ አንተ ገዛው አምልከው፣ አላለም አምልከው። ማለት ሰላት መስገድ፣ ጾም መጾም ምናምን ምናምን አምልኮ ነው። መገዛት ማለት አላህ በሰራው ሕግና ስርዓት ተፈጥሮዊ ዲል ላይ መኖር ማለት ስለዚህ ብዙም ይሳደባል ነገ ብዙ ነገር ታያለህ። ባይዘ እኛ እዚች ጋ ያለውን ስለምናየው ነገ ይኸውልህ። ትንቢት አይደለም ምነግርህ፣ ነብያዊ ትንቢት አይደለም ምነግርህ። ቀላል ፖለቲካል ሶሾ ፖለቲካል አናሊሲስ ነው ምነግርህ። ነገ የሚገርም ጠላቶችን በዓይነት ታያለህ፣ ትደነቃለህ። ሁላ ችግር እንዲነት ማምን ያምጥላል። አዎ አን ብዙ ማታውቀው ብዙ ነገር አለ ብሮ እና ከአንተ ምን ይጠበቃ መሰለህ ወአቡ ቡድረበከ መልእክተኛውን ያዘዘው በጌታ ባዘዘህ ላይ ጽና ነው። ማለትም እኛ ተልኳለን። እሳት በተነሳ ቁጥር እሳት ስናጠፋ ቢዚ አንሆንም። ሶስት ሰዎች ይበቃሉ። አንተ እኛ ትልቅ ስራ አለብን። ሰውን የማዳን ትልቅ አላማ፣ ትልቅ ተልኮ የተሰጠን ሰዎች ነን። ሰብሕ ስመ ረቢከ ልአዕላ ሰላሙ አለይኩም ወረሕመቱላህ እንግዲህ ያው አብዛኛውን ሀሳብ የእፎይን ጉዳይ በቀጥታ ስሙን መጥቀስ አልፈለገም፣ ግን በእፎይ በኩል ግን ማለት ያለበትን ሀሳብ ነው የአስተላልፍ ካሊድ ይባላል። ያው ተታሳ ውስጥ አላችሁ በደንብ ብዙ ነገሮችን የሚያቀርብ ሰው ነው። በዛ በፕሮቴስት በሙስሊሙ ቤተ እምነት ላይ ያለ ኡስታዝ ነው፣ እና የሰሞኑን ጉዳይ እንግዲህ ነካ ነካ አድርጎ ለማለፍ ሞክሯል። ዛሬም በእፎይ ጉዳይ ሌሎች የወጡ ያሉ ዜናዎች አሉ። እንግዲህ ላይክና ሼር አድርጉ። እንዳልኳቸው በቀጣይ ቪዲዮዎች ደግሞ በስፋት በዚህ ጉዳይ ላይ የእፎይስ ጉዳይ ምን ደረሰ የሚሉትንም ሌሎች መረጃዎችን አመጣላቸዋለሁ። ዛሬም ባለፈውም እንዳቀረብኩላቸው የአዲስ አበባ ፖሊስን ጨምሮ ትእዛዝ ተላልፎበታል። ግን እፎይ እዚህ ነው የተባለ ነገር እስካሁን የለም። ግን የደረሱን መረጃዎች እንዳልኳችሁ በቀጣይ የቪዲዮ መረጃዎች ለእናንተ የማቀረብ ይሆናል። ከቅዱሳን ስላት ጋር በተገናኘ በፕሮቴስታንቱም ሆነ በእስልምና ወንድም እቶቻችን ላይ በኦርቶዶክስያን በእኛ ጥያቄ ይቀርባል። ዲያቆን ሄኖክ ኃይል እንግዲህ ከትናንትና ምሽት ጀምሮ የዩትዩብ ቻናልና በቲክቶክ ቻናሉ በድጋሚ መጥቷል። ሄኖክ ኃይል ኦፊሻል ቻናል ነው። በዚህ ቻናል ላይ ብዙ ሀሳቦችን አንሷል። ከነሱ ሀሳብ አንዱ የቅዱሳት ስዕላት ጉዳይ ነው። እስኪ በጥቂቱ እሱን ላስደምጣችሁ። ቅዱሳት ስዕላት የሰው ልብ በእግዚአብሔር ተስፋ ላይ ያርፍ ዘንድ የተዘጋጁ የስራው መጽሐፍት ናቸው የሚል ማለት ነው እውነት ነው ምክንያቱም መጽሐፍ ቅዱስ የሚሰራውን ስራ ስዕላት ይሰሩታል በመጀመሪያ አንድ ሺህ ቃላት ሊገልጹት የማይችሉትን ሀሳብ አንድ ስዕል መግለጽ ይችላል ይህን መቼስ የትኛውም ሃይማኖት ተከታይ ሊክደው አይችልም። ምክንያቱም አንድን ነገር በጽሁፍ ወይም በንግግር ከመግለጽ ማሳየት በጣም ከበቂ በላይ ነው እንዲያውም አንዳንዴ ቃላት ሊገልጿቸው የማይችሏቸው ሀሳቦች አሉ በምንም ተአምር ልትናገረው በምንም ተአምር ልትጽፈው የማትችለውን ሀሳብ ልትስለው ግን ትችላለ የስዕላት አስፈላጊነት እንግዲህ እዚህ ላይ ነው የሚመጣው። ለምሳሌ ስለ ክርስቶስ መከራ ለመናገር ብንፈልግ ተጨነቀ፣ ተሰቃየም በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም የሚል ቃል አለ። ይህንን ቃል የቱንም ያህል ደጋግመህ ብትነግረው ክርስቶስ ሲጨነቅና ሲሰቃይ ከሚያሳይ ስዕል በላይ፣ ተቸንክሮ ደሙ ሲፈስ ከሚያሳይ ስዕል በላይ ልትገልጸው አትችልም። ስለዚህ ቃላት ሊገልጹት የማይችሉትን ሀሳብ ስዕል እንደሚገልጽ የታወቀ ነገር ነው። በስዕልና በጽሁፍ መካከል ወይም በስዕልና በንግግር መካከል ያለው ልዩነት ማለት በማየትና በመስማት መካከል ያለው ልዩነት ነው። ስለዚህ እግዚአብሔር የሚሰማ እንጂ የማይታይ አምላክ ነው፣ ወይም ደግሞ ወንጌል በጽሁፍ ነው እንጂ በቃል አይነገርም፣ ማን ነው፣ በስዕል አይነገርም ሊታይ አይችልም አይባልም። ጆሮ ሰምቶ እንደሚረዳው ሁሉ አይን አይቶ ደግሞ ይፈርዳል ይባላል። ሰው በማየትም ያምናል እና አይንን መስበክ የሚቻለው ደግሞ በስዕል ነው። አለዚያ ግን ጨርሶ በጽሁፍ የተጻፈውን ወንጌል የተቀበለ ሰው በጽሁፍ የተጻፈውን መጽሐፍ ቅዱስ የተቀበለ ሰው ስዕልን የማይቀበል ከሆነ ስብከቱን ወስኖታል ማለት ነው። ለምሳሌ እኔ የመጽሐፍ ጸጋ ባይኖረኝና የመሳል ጸጋ ቢኖረኝስ ሰአሊያን ባላቸው ፀጋ እግዚአብሔርን ማገልገል አይችልም ወይ? ለምሳሌ ጥሩ ድምፅ ያለው ዘማሪ በጣም በጥሩ ድምፅ ስለ ክርስቶስ መከራ ይዘምራል። በመዝሙሩ ጌታ መሰቃየቱን እንድናስብ የጌታን ውለታ እንድናስብ ያደርገናል። ጥሩ ሰባኪ በጥሩ አንደበት ይገልጸዋል። ያንን ያህል ጥሩ ፀሐፊ በጥሩ መጽሐፍ የጌታን መከራ ይገልጽልናል። ሰአሊ ግን አይ አንተ የአንተ ጸጋ ኃጢያት ነው ሊባል ይችላሉ። ይሄ ፌር ሊሆን ይችላሉ። የራሱ በእውነት እኮ ይሄን አይነቱን አስተሳሰብ ሰዓሊያን ሰልፎተው ሊቃወሙት የሚገባ ነገር ነው። ምክንያቱም ሁሉም ሰው እግዚአብሔርን የሚያገለግለው በተሰጠው ጸጋ ነው። እንደ በስልኤል የመቅረጽ የመሳል ቪዥዋላይዝ የማድረግ ጸጋ የተሰጣቸው ሰዎች ከእግዚአብሔር አገልግሎት ዞር ሊበሉ አይባልም። ቤተክርስቲያን ይህን ስለምትረዳ ቃልና ስዕል እኩል ነው። ለዚህ ነው ክርስቶስ የእግዚአብሔር ቃልም ይባላል የእግዚአብሔር መልክም ይባላል። በሁለቱም ማገላለጾች አሉ እኩል ነው ማለት ነው። በቃልና በስዕል መካከል ያለው ልዩነት አይ የለም። ደግሞ ብሎ የሚከራከር ሰው ካለ እኔ ኢየሱስ ብዬ ስጽፍ እኮ ኢየሱስ ብዬ እየሳልኩ እኮ ነው። ምናልባት ችንካሩን አልሳልኩ ይሆናል። ደሙ ሲጠፈጠፍ አልሳልኩም። ስሙን ግን ስጽፈው ራሱ ፊደሉ ራሱ እኮ ስዕል ነው። ስለዚህ በዚህ ደረጃ ስዕልን ባይተዋር አድርጎ ማሰብ በጣም የተሳሳተ ነገር ነው። በተለይ የእኛ ኦርቶዶክሳውያን ቤተ እምነት አማኞችን ለመናገር ስዕል ታመልካላችሁ፣ ለስዕል እንዲ ትላላችሁ፣ ለስዕል እንዲት ላላችሁ የሚሉ ተደጋጋሚ የሆኑ ሀሳቦችና አስተያየቶች ይሰጣሉና ና ከስዕል ጋር በተገናኘ እንግዲህ ሙሉ በሙሉ በዲያቆን ሄኖክ ኃይሌ ኦፊሻል ቻናል ላይ ገብታችሁ መከታተል ትችላላችሁ። ወደ አባታችን ርእሰ ሊቃውንት አባ ገብረ ኪዳን የመጨረሻው መልእክት እንምጣ። የአለም መድኃኒት መድኃኒዓለም ክርስቶስ ያዳነን መጋቢት 27 የተሰቀለለት ብቻ አይደለም፣ በጽንሱም አድኖናል። ክርስቶስ በጽንሱን እኛ ከሌሎቹ በተለይ ደግሞ ከፕሮቴስታንቱ ዓለም የምንለየው አንዱ የነገረ ድህነት አስተምሯችን ይሄ ነው። ፕሮቴስታንቱ የሚሉት ከአርብ ወዲህ ድነናል ነው። እኛ ግን ከማሕፀን ጀምሮ ድነናል ነው። እሺ፣ ከማሕፀን ጀምሮ በሉ። ከማን ማሕፀን ጀምሮ ከእመቤታችን ከቅድስት ድንግል ማርያም ከወላዲት አምላክ ማሕፀን ጀምሮ ድነት የተጀመረባት ከእሷ ማሕፀን ጀምሮ ነው። ለምን ስትሉኝ፣ ቀድሞ ልብ ብላችሁ ስሙ። ሞት ወደዚህ ዓለም የገባው በሔዋን ጆሮ ነው። በሔዋን ጆሮ ሞት ወደ ሲገባ ሐዘንም በሔዋን ጆሮ ገብቶ ወደ ዓለም ደረሰ። ሔዋን እባብን ሰማችና እባቡን በሰማችበት ጆሮዋ ደግሞ የሐዘን እርግማን ገባባት። በሕማም ለዲ ወወዲደይቲ ይኩን ምግባይቲ ሀበምትኪ የሚል በጭንቅ በስቃይ ውለጅ ወልደሽም ፈቃድሽ ወደ ባልሽውን የሚል የሐዘን ድምፅ በጆሮዋ ገባ። የሐዘን ድምፅ በይዋን የእርግማን ድምፅ በየዋን ገባና ያ ሐዘን ለልጆቿ ሁሉ ደረሰ። ከእመቤታችን ከቅድስት ድንግል ማርያም ስንመጣ ደግሞ ተፈስሒ ፍስሕት፣ ደስተኛይቱ ሆይ ደስ ይበልሽ የሚል የደስታ ድምፅ በጆሮዋ ገባና፣ ፍስሐ ሁሉ ዓለም ኢየሱስ ክርስቶስ ለዓለም ሁሉ ደስታ ሆኖ ተሰጠ። ደስታ ሆኖ በመሰጠቱም እንዲህ ብሎ ተናገረ። ዘጸማ ይምጻ ሀቤ የተጠማ ቢኖር ወደ እኔ ይምጣ፣ ወይስ ተይ እንዲሁ ይጠጣ። በከመ ይቤ መጽሐፍ አፍላገማ የህይወት ይውህዝም ከእርሱ መጽሐፍ እንደተናገረም የህይወት ውሃ ከሆዱ ይፈስለታል፣ ማለት ሀብተ መንፈስ ቅዱሱ በሰውነቱ ተገልጦ ይታይለታል። ምስጢር ሲያናገረው፣ ታምራት ሲያደርግለት ይገለጥለታል። የህይወቱ ውሃኔ አድርገበት ኖራለዋል። ስለዚህ የደስታ ፈሳሽ በእመቤታችን ጆሮ ስለገባ፣ ሐዘናችን በእሷ ጆሮ በኩል ስለተወገደ ድህነት በማርያም ማሕፀን ተወጠነ። ድህነት በእመቤታችን ማሕፀን ተጀመረ። ባርነት በሔዋን ጆሮ መጣ። ወውቱ ይቅንጪ ባልሽ ይግዛሽ ብሏት ነበረ አሁን ግን ነጻነት በእመቤታችን ጆሮ ወጣ። እንደውም አባ ጊዮርጊስ ዘጋስጫ ሲተረጉም ዮሴፍ እመቤታችን እንዲያገለግላት የታጨ እጮኛዋ የተባለ ለምንድን ነው ሲባል ሔዋን በለስን ቆርጣ በመብላቷ ወንድ የሴት ገዢ እንዲሆን እርግማን ነበረ። አሁን ግን ግዛን ተመለሰ፣ ነጻነት ስለተመለሰ የሴቲቱ የእመቤታችን አገልጋይ ዮሴፍ እንዲሆን አደረገ። እግዚአብሔር ነጻነትን መለሰ። የዋን ነጻነቷ ተመለሰላት። ስለዚህ ይህ የተጀመረ በመቤታችን ማኅፀን ነው። ለምን ፍስሐ ሁሉ ዓለም ኢየሱስ ክርስቶስ በማሕፀኗ ተቀርጿልና። ሰው ቀድሞ ሲጸነስ ይጸናል፣ ይጸናይቶ አይቶ ዲያብሎስ ያድርበታል። ለምን ከእሾ ካለው ዛፍ የሚቆረጥ እንጨት እሾ ነው። ከጽየረዳ የሚለቀመው ጽየረዳ ነው። ከወይራ የሚለቀመው ወይራ ነው። ከተረገመው አዳም የሚወጣው ዘር ሁሉ የተረገመ ነበረ። ከተረገመችው ሔዋን የሚወጣው ዘር ሁሉ የተረገመ ነበረ። አሁን ግን ተመልከቱ። እመቤታችን ከመምፅውር ጽሩ የገብራ እንደተነባለ ወርቅ ከጭቃ በተገኘ ጊዜ ጭቃው ወርቁን እንደማይከተለው ከአዳም ሰውነት ስትገኝ የአዳም ርግማን ያልተከተላት ንጽሕት ዘር እሷ ስለወጣች በእሷ ማዕፀን ክርስቶስ ሲጸነስ ዲያብሎስ በእሷ ርስት ስለሌለው በመቤታችን ማዕፀን ያድርና ይቆራኝ ዘንድ ስላጣ ከዚህ የተነሳ ምንዳለ የእሱ መርዝ አሽከላው ተቆረጠበት። ቀድሞ ሰው በተጸነሰ ቁጥር ዲያብሎስ እየመጣ በፅን ሲቆራኘው ነበረ። በፅን ሲቆራኝና ወንድ ባረፈ ጊዜ መቶ እየታየ በፃይረ ሞት አርባ ቀን እያንፈራገጣቸው ይሞቱ ነበረ። ሴት በሞተች ጊዜ ሰማንያ ቀን ትፈራገጥ ነበረ። በማሕፀን ይቆራኝ ስለነበረ ማለት ነው። አሁን ግን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ማዕፀን ሲፀነስ የዲያብሎስ ርስት ስለሌለው፣ ገንዘብ የሌለው ሰው ወይ ደግሞ ምን ማለት ነው ከሌላ ቦታ ርስት የሌለው ሰው ከሰዎቹ ርስቱ ምን እንደማያድር የዲያብሎስ ርስቱ ኃጢያት ስለሆነ፣ ኃጢያት በመቤታችን ሰውነት ስለሌለ፣ ርስት የሌለው ዲያብሎስ በመቤታችን ሰውነት መጥቶ መቆራኝ ይቆራኝ ዘንድ ኃይል አላገኘም። ስለዚህ ቁራኝነት በመቤታችን ማይፀን ተወገደልን። እስኪ በሉ ቁራኝነት በሉ በማን ተወገደልን? በመቤታችን። የተወዳችሁ የሰዎቻችን እንኳን አደረሳችሁ በድጋሚ ለማለት ወዳለው መረጃው እንዲዳረስ ጉልበት እንዲኖረው ላይክና ሼር በማድረግ አዳርሱ። በቀሪ መረጃ ከእፎይ ጋር በተገናኘም የማደርሳችሁ መረጃዎች ይኖሩኛል። ላይክ አድርጉላችሁም፣ ሰብስክራይብ አድርጉ፣ አዲስ ሲሆናችሁ እንዳይመልጣችሁ ከሶስት መቶ ሶስት ሺህ በላይ ያፈራሉ። የቲክቶክ አካውንታችንም ተጠቀሙ። ኢንስታግራም፣ ፌስቡክ፣ ቴሌግራምም አማራጮቻችሁ አድርጉ። ወንድማችሁ ልውል መብራቱ ነኛ ሮስ የእናንተም የኛም ነው። ተሰናበትን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።